ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? በእያላችሁበት ሰላማችሁን በዝት ይበልልኝ፣ እያልኩኝ እንግዲህ ዛሬ መጥቻለሁ ማለት ነው። ዛሬ እንግዲህ በምን ሀሳብ መጣሽ፣ ምን ቪዲዮ ይዘሽልን መጣሽ ለምትሉኝ እንግዲህ ለናንተ አጠር ያለች ያው እንደ ምክርም እንደ ሀሳብ ነው እንግዲህ ይዤላችሁ የመጣሁት ማለት ነው። ምንድን ነው እሱ ብትሉኝ፣ ዛሬ እንግዲህ አንድ እህቴ ያው ላይብ ላይ ጠይቃኝ ነበርና የሳቱ ነገር በጣም አድካሚ ሆኖብኛል እና ዩቱብን ሊያቋርጥ ነው ያለች፣ እኛየታለች ማለት ነው። ስለዚህ ያው ለእሷም ጭምር ይሄ መልስ ይሆናል ብዬ ነው እንግዲህ ይዤላት የመጣሁት ማለት ነው። ለምን ያው ጀምረነዋል እንግዲህ አንዴ፣ እስከዚህ ድረስ መጥተናል። በጣም ብዙ ብዙ ብዙ ዋጋ ከፍለንበታል በጣም ብዙ ማለት ነው። ይሄ ነው የማይባል ነገር ከፍለናል። መዳም ቤት ሆነን ከስራ ጋር ከልጅ ጋር ያን ሁሉ ስራ እየሰራን እንግዲህ በማይመች ሁኔታ ውስጥ እየሰራን እንግዲህ እዚህ ደርሰናል። እንግዲህ ይህንን የመሰለ ቤተሰብ ተዋውቀን ይህን የመሰለ ጊዜ ደግሞ በጣም ብዙ ስቴፕ ሄደን እንደ ዋዛ እንዲህ የምናቋርጥበት ነገር አይደለም። እውነት ለመናገርና በጣም ብዙ ታግደናል፣ ሰአት ለመሙላት በጣም ብዙ ስቴፕ ሄደናል። ግን ያው በቀላሉ እናቋርጣለን የሚል እምነት እኔ አይኖርም በውስጥ ማለት ነው። ምክንያቱም ልፋታችንን ድካማችንን ስናስቡ በጣም ነው የሚከብደው። እውነት እንቅልፍ ተንበታል። አንዳንዴ እውነት ለመናገር ዩቱብ ላይ እንደዚህ ማታ እኔ ብዙ ጊዜ ማታ አልገባም ይሆን ጠዋት ነው የምንገባው፣ እና ግን ዞር ዞር ስል እውነቴን የምላችሁ ሌሊት ጀምሮ ለብለው የሚቀመጡ ልጆች አሉ። ሌሊት አዳራቸው ለብለው የሚቀመጡ አሉ፣ በቃ ሳይተኙ ማለት ነው። እና ይሄን እንግዲህ ዋጋ ከፍለን እንደዚህ ይሄን የመሰለ ዋጋ ከፍለን እንግዲህ በቀላሉ ዩቱብ እናቋርጣለን ሰዓት አልሞላን ብለን መቶ የለብንም። ሁለት ነው የምትናገር በጣም ገባር ነው እኔ ያው እራሴ የማይበት ነገር ስለሆነ ማለት ነው። እኔ መጀመሪያ አካባቢ ያው ቀን ምናምን እገባ ነበረ። ከስራ ጋር ስለማይመችኝ ትቻለሁ ቀን መግባት። ያው አንዳንዴ ጠዋት እገባለሁ፣ ሲመቸኝ ማታ እገባለሁ። ግን አይመችም። ሰዓቱ እንደዚህ ሆኖም አይሞላም። ያው እኛ አይፈረድብንም እኛ ላይ፣ ምክንያቱም ስራ ላይ ሆነንም ነው። ልክ ላይፍ ስንገባ ስንጠራ፣ ወይም ደግሞ ሰዎቹ ሲመጡ ብቻ በሆነ አጋጣሚ ትታጅ እንሄዳለን። ያኔ ግን ቤተሰብ የሚደማመር አናገኝም። ሰውም አይኖርም። ለዛ ሰዓታችን አይቆጥርልንም ብዙ ጊዜ ማለት ነው። ኢትዮጵያ ቢሆን አገራችን ቢሆን እኮ ችግር የለውም፣ በነጻነት እንሰራለን፣ ዩቱባችንን እንሰራለን። እውነት ለመናገር ዩቱብ ስራዬ ብሎ ለሚሰራ ሰው በጣም አሪፍ ነው። ስራዬ በቃ ብሎ ጠንክሮ ጎብዞ ለሚሰራ ሰው በጣም አሪፍ ነው። ግን እንደኛ መዳን ቤት ሆነን የምንሰራ ከሆነ ግን አይመችም። እውነት ለመናገር እያየንም ስለሆነ ህጻናቱ መጥተው ይጠራናል፣ ትልቆቹ መጥተው ይጠሩናል ያኔ ግን ለይባችን አቋርጠን የምንሄደው ልክ እኛ ስንሄድ ኮመንትም ከታች የሚጽፍልን ሰው የለም። ይሄ ይሄ ነው እኛ ወደኋላ እያስቀረን ያለው። እና እህቴ እንግዲህ አቋርጣለሁ ስላልሽ እንግዲህ ለአንቺ እንደ አጭር ቪዲዮ ልስራ ብዬ ነው። ግን አታቋረጪ፣ እንደምንም ብለሽ ያው እዚህ ድረስ መጥተሻል። እዚህ ድረስ የመጣሽበትን ነገር ዋጋ የከፈልሽበትን ይህን ያህል ስቴፕ የመጣሽበትን ነገር በቀላሉ እንደዚህ አቋርጣለሁ ብለሽ የምታዩ ነገር ለመናገር እና በጣም ብዙ ዋጋ አስከፍሎናል። እኛን የመዳን ቅመሞችን በጣም ብዙ ዋጋ ነው ያስከፈለን። እንቅልፍን ይሁነት ለመናገር በፊት እኔ ዩቱ የሚባል ነገር አላቅም ነበረ። ከእና ዩቱብ የሚባል ነገር ስልኬ ላይ የለም የለም በቃ። ከዛ እንደውም ዩቱብ የሆነ ጊዜ ነው እኔ ዩቱብ ለምን አሰሪም ብላ አንድ ጓደኝ ስትነግረ፣ ዩቱብ ራሱ ምንድን ነው ብዬ ነው። እንደውም እየተረዳሁት አላቅም ነበረ። ዩቱብ ለእንደዚህ ቪዲዮ እንደሚሰራ ለዚህ ላይቭ እንደሚገባ አላውቅም ነበረ። ከእሷ ነው የተማርኩትኝ ብዙ ነገር ክፈች ብላ ምሷ ነች ብላ እንድከፍት ያደረገችኝ እና ከሰው ከሰው ነው የተማርነው። ግን በፊትም ጀምረ ነው ቢሆን ኖሮ በፊት ዩቱብ የሚባለው ነገር አውቀ ነው ቢሆን ኖሮ እስካሁንም አንቆይም ነበረ። በፊት ጀምረን የሆነ ስቴፕ ሄደን እንግዲህ ሀገራችን ገብተን የሆነ ስራ እንሰራበት ነበረ። እውነት ለመናገር እስካሁንም አንቆይም ነበረ። ያው አንዳንዴ አለማወቅም ነው። ብቻ አሁንም ቢሆን አረፈ ደግሞ አውቀንበታል። እንግዲህ መተናል ማለት ነው። እንግዲህ ያሳካለን ማለት ነው። ያሳካልሽ በሉኝ ቤተሰብ እስቲ እና ያሳካልሽ በሉኝ ውዶች። ይሄ ሰዓቱ እንግዲህ እኔ ድም ብሏል። ብትችሉ ቪዲዮ ብታጫወቱልኝ ደስ ይለኛል። እኔም ማለት ነው ሰዓት ፈላጊ ነኝ ብታጫወቱልኝ ደስ ይለኛል። ቪዲዮ ሆኖለት ለመናገር እና ይኸው ወራት ወራቶች ተቆጥረዋል። እንግዲህ ወደ ዩቱብ አለም ከመጣሁኝ ግን ሰዓቱ ያው እየሄደ እየቀነሰ በመሀል እንግዲህ እያስቸገረ እሱ ነው ወደኋላ እያስቀረን ያለው እኛን። እንግዲህ ው ከስራ ጋር አይመቸም፣ ላይ ብለን መግባት ይሄ ራሱ ቪዲዮ ምለቀው ለመናገር ከመሸ በኋላ ነው ማታ ነው የቀረጽኩት እንጂ ለምን ይህንን ሀሳብ ስለጠየቀችኝ፣ ቆይ ለእሷ የሚሆንም ደግሞ ለሌሎች ቢሆናል የሚሰ ብዬ ስላሰብኩኝ ነው እንግዲህ ይህን ቪዲዮ እየቀረጽኩት ማለት ነው። እንግዲህ ከመሸ ነው ደከዲ ያደረግኩ ያለውት ስለማይመቸኝ ከስራ ጋር ከልጆች ጋር ከምግብ ስራ ጋር ከምንም ጋርም አይመችም። መዳን ቤት የምንሰራው እንግዲህ ብዙ ነገሮችን ነው እየሰራን ያለ ነው ይሄ ስንል ያን ያን ስንል ይሄ ላይብ እንኳን በስነ ስርዓት እንኳን መጠቀም አልቻልም። እና ለዚህ ለዚህ ነው ወደኋላ እየቀረ ነው ማለት ነው። እህቴ እንግዲህ በተቻለች መጠን ማታም ቢሆን ስራ ስጨርሽ በሆነ አጋጣሚ የሆነ ሰዓት ስታገኝ መግባት አለብሽ። አቋርጣል የሚል ነገር በፍጹም እንዳታደርገ ምክንያቱም መዳን ቤት ችግር የለውም ኮንትራትሽ ሁለት ዓመት ሲያልቅ ሀገር ልጅ ትገቢያለሽ። ይሄ ግን ኮንትራት የሚባል ነገር የለውም። ያው አንቺ እስከ ሰራሽ ድረስ እስከ ድረስ ዩቱብ አውሮሽ ነው ያለው። በቃ ሀገርሽም ገብተሽ መስራትም ትችያለሽ። በየትኛውም ቦታ ሆነሽ አንቺ እውቀቱም ያውቃለሽ በየትኛውም ቦታ መስራት ትችያለሽ። መዳም ቤት ግን ኮንትራት ነው ለሁለት ለሁለት ዓመት ነው። ሁለት ዓመት ሲያልቅ እኮ መውጣትም ትችያለሽ፣ በቀጠለም ትችያለሽ። ይሄ ግን እንደዚያ ነገር ብሎ የለም ሀገር ገብተን ነገር የምንሰራበትም ስለሆነ አሁኑ ጠንቀቅ አድርገን በደንብ አድርገን ሰርተን ውጤታማ ሆነን ሀገራችን ሄደን ዳግመኛ ስደት የሚባል ነገር እንዳይኖር ከስር ቆርጠን ለማንሳት ነው እንግዲህ ማሰብ ያለብን እንጂ መዳን ቤት እያለሁ አልተመቸኝም፣ ላይቭ ልገባ አልተመቸኝም፣ ቪዲዮ ለመልቀቅ አልተመቸኝም ብሎ ዩቱብን አቋርጣለሁ የሚል ሀሳብ እኔ አይኖረኝም፣ ወደፊትም አይኖረኝም ማለት ለመናገር ምክንያቱም እኔ መዳን ቤት ለጊዜው ነው አሁን እየሰራሁ ያለሁት ሁለት ዓመት ሲሞላኝ ወይም ደግሞ አራት ዓመት ሲሞላኝ እኮ ጥዬ እወጣለሁ። ከሷ ጋር እዚህ አልኖርም አልኖርም፣ እዚህ ዩቱብ ግን እኔ ሙያው እስካሌን ድረስ ወደ ስራው አለም እስከመጣውን ድረስ ነገ አገሬ ስገባ እሰራበታለሁ እሰራበታለሁ። ራሴ እለውጣለሁ። ሌላ ሰው ደግሞ ልለውጥበት ይችላለሁ። ሌላ ሰው ደግሞ አሪያ ልሆን ይችላለሁ። ስለዚህ መዳም ቤት እድሜ ልኬን ስለማልኖርበት ነገ አገሬ ገብቼ ዩቱብ የሚባለውን እንግዲህ ሰርቼ እንግዲህ ለውጥ እስካገኘበት ድረስ መታገን ነው ያለብኝና አይ በቃ አልተመቸኝም ከስራ ጋር ብዬ ማቋረጥ እንደሌለኝ ነው እንግዲህ እኔ የማስበው። እንግዲህ ውዳ እህቴ ለአንቺም ጭምር ነው እንግዲህ ይሄ ቪዲዮ እንዳታቋርጭ፣ በታምር በታምር ማቋረጥ የለብሽም። መዳም ቤት ሁለት አመትን ብትሰሪ፣ አንድ አመትን ብትሰሪ መውጣት አይቀርም። እድሜ ልካችን እንኳ አንኖርም እነሱ ጋር። የዘላለም ቤታችን አይደለም መዳም ቤትና፣ ነገ ሀገራችን እንገባለን የራሳችን የሆነ ቤት ይኖረናል። የኛ የሆነ ትንሽ ነገርም ብትሆን ይኖረናል። ብቻ መዳን ከመዳን ቤት ያው እድሜ ልካችን አንኖርም። ስለዚህ የራሳችን ነገር ነጋ ሲኖረን ያችን ስራ እየሰራን በጎን ለጎን ደግሞ ችን ዩቱብ ደግሞ እየሰራን እንቀጥልበታለን የሚል እምነት እንጂ ከአሁኑ አቋርጬ የመዳምን ስራ ለስራ የመዳምን ኩሽና ልኖር የሚል እምነት የለኝም እውነት ለመናገር እና እናንተም እንግዲህ አታቋርጡ። በዚሁ ቀጥሉበት። ለምን እንደውም የሶስት ደቂቃ የአራት ደቂቃ ቪዲዮ ሾርት አቶን ምሰኑ እየለቀቃችሁ ለብላይ ቢያንስ አንድ ወደሳትም እየተሆነ ተቀምጣችሁ እንግዲህ ሰዓታችሁን ለመምራት ሞክሩ ለማለት ነው። እንግዲህ ዛሬ ይህን የመሰለ ቪዲዮ እየሰራወት ማለት ነው። እንግዲህ ከፈጠንኩባችሁ በጣም ይቅርታ ቤተሰብ፣ ልጆቹ እየጠሩ ስለሆነ ነው። እንግዲህ አይተኙም እና ለዛ ነው ላችኋሉ። ወንዶች እንግዲህ ፕሊዝ ቪዲዮን አጫውትልኝ። ጋይስ ቪዲዮ አጫውትልኝ። ቤተሰብ፣ ሁለት ሰዓት እፈልጋለሁ። እኔም ወደ ሀገር ሊገባ ትንሽ ነው የሚቀረኝ ሳቴ ሞልቼ ገባለሁ ያልኩኝ ነው። ያው ሳቴ ሳልሞላ ኮንትራት እንዳያልቅብኝ ጋይስ ፕሊስ ቪዲዮ አጫውቱልኝ። ኮንትራቴ ሊያልቅ ነው። እኔ ድጋሚ ማደስ አልፈልግም። ዩቱብ ሰዓቴ ከሞላልኝ አገሬ ገብቼ እዛ መስራት ነው የምፈልገው እና ፕሊስ ቪዲዮ ያያችሁ ሰዓቴ እንዲሞላ ተባበሩኝ ማለት እፈልጋለው ውዶች ዬ አገሬ ገብቼ ደግሞ ለእናንተ ይጠቅማል ብዬ ማስበውን ቪዲዮ ደግሞ እየቀረጽኩኝ እለቅላችኋለሁ። ሰዓቴ እንዲሞላልኝ ነው የምፈልገው። ግን አገር እስከገባ አገር ከገባውኝ ያው ሰዓቱ ትንሽ ከባድ ስለሆነ እዚህ ሰሞኑ ሆኜ እንኳን አገሬ ቢገባ የተወሰነ ስራዎችን እየሰራሁኝ መቀጠል እችላለሁ ማለት ነው እና ፕሊዝ ቤተሰብ ቪዲዮ አጫውቱልኝ። እስከ መጨረሻው እዩ፣ እዩልኝ ሰዓት ፈልጋለሁ። ጋይስ ፕሊዝ ፕሊዝ ፕሊዝ እላቸዋለሁኝ። አገሬ ልጆች እንግዲህ ሰዓት ስለምፈልግ አጫውቱልኝ ነው እንግዲህ አሁንም በድጋሚ ልል የምችለው እንደግን አታቋርጡ፣ በታሪክ አታቋርጡ ማለት ነው፣ ቪዲዮ መስራት ማለት ነው። ላይቭም አታቋርጡ፣ ቪዲዮ መልቀቅም አታቋርጡ። በዛው ቀጥሉበት፣ ስሩበት። በቃ ዩቱብ ስራዬ ብላችሁ ከሰራችሁበት ያዋጣል። ሁለተኛም ነገር ያዋጣል፣ ቢያንስ በወር የቤት ክሬ እንኳን መክፈል አያቅትም፣ በዩቱብ ማለት ነው። እና እንደዛ ነው እኔ የምለው፣ ጉዶቼ። በተረፈ ሰላማችሁ ይብዛልን። እንግዲህ ሀገራችን ላይ ደግሞ ክፉ ነገር ክፉ በሽታ የመጣውን እግዚአብሔር አምላክ እንግዲህ ንቅል ላርጎ ከአቅላችን ያንሳልን። እውነት ለመናገር እኛ ብዙ ጭንቀት አለብን፤ ጭራሽ ይህ በሽታ ተጨምሮብንማ ሌላ ሌላ ታሪክ ውስጥ ነው የምንገባው። እና እንግዲህ ፈጣሪ ደግሞ አሁንም ነቅሎ ያንሳልን፣ ህዝቦቻችን ይጠብቅልን ማለት እወዳለሁኝ በዚህ አጋጣሚ ውዶችዬ ከልብንም አመሰግነው አብራችሁን ስለቆያቸው አመሰግናለሁ። ሀሳብ አስተያየታችን ኮመንት ላይ አሳውቁኝ። ቤተሰብ አድርጎኝ ያልደመራችሁኝ ደምሩኝ፣ ኮመንት አስቀምጡልኝ። አዲስ የሆናችሁ ማለት ነው። አዲስ የሆናችሁ ደግሞ ኮመንት አስቀምጡልኝ፣ ሀሳባችሁን እፈልጋለሁ ማለት ነው። ዶችዬ ከልብ ነው ማመሰግነው አብራችሁን ስለቆያችሁ። እንግዲህ ለዛሬ የነበረኝ ቆይታ ይሄ ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ በዚህ ትበልልኝ። ባይ ባይ።